ሰላም፣ እንዴት ናችሁ? ዛሬ ነጭ ሽንኩርትን ሀያልነት ወይም የጤና ጥቅሞችን ይዘላችሁ መጠናል። ብዙ ባህላዊ መድኃኒቶች ነጭ ሽንኩርትን ለምን በመድኃኒት ውስጥ እንደሚጨምሩ አስባችሁ ታውቃላችሁ? ከጥንታዊቷ ግብፅ አንስቶ እስከ ዘመናዊ ሕክምና ድረስ ነጭ ሽንኩርትን እንደ ልዕለ ምግብ ወይም ሱፐርፉድ ሆኖ ይታወቃል። ታዲያ ይህ ትንሽና ጠንካራ ሽታ ያለው ሽንኩርት በትክክል ምን ያህል ኃይለኛ እንደሆነ እንዲሁም በውስጡ ምን እንዳለ አስባችሁ ታውቃላችሁ? ዛሬ ከነጭ ሽንኩርት በስተጀርባ ያለውን ሳይንስ እንመረምራለን አስገራሚ የጤና ጥቅሞችን በሰውነታችሁ ውስጥ እንዴት እንደሚሰራና፣ በተለይ በአስተማማኝ ሁኔታ ነጭ ሽንኩርትን ለመጠቀም ምርጥ መንገዱ የትኛው ነው የሚለውን እንመለከታለን። ተፈጥሮ ካደለች ምርጥ መድኃኒቶች የሆነው ነጭ ሽንኩርት አንዱና ዋነኛው ነው። ነገር ግን አጠቃቀማችን ችግር እንዳለበት ለመገንዘብ ችለናል። ሁሉም ሰው ነጭ ሽንኩርትን ቢጠቀም እንኳ የሚጠቀምበት መንገድ አስፈላጊውን ንጥረ ነገር በምናገኝበት መንገድ ስላልሆነ ዛሬ እስከ መጨረሻው ከኛ ጋር ከቆያችሁ ይህንን መንገድና ምን አይነት ጥቅም እንዳለው እያንዳንዱን እንመለከታለን። ሰላም ናችሁ ውድ የዚህ ቻናል ተከታታዮች፣ ዛሬ እንግዲህ የነጭ ሽንኩርትን አስገራሚ ጥቅሞች ይዘላችሁ መጠና። ስለዚህ ይህን ቻናል ሰብስክራይብ እንዲሁም ለሌሎች እንደርስ ሸር እንዲሁም ላይክ ብታደርጉ ለእኛ ብርታት እንዲሁም ለሌሎች እንዲደርስ ከፍተኛ አስተዋጽኦ አለው እና ላይክ ሸር በማድረግ ጀምሩ። ቀጥታ ወደ መረጃው ስንሄድ ክፍላንድ አጭር የነጭ ሽንኩርት ታሪክ ምን ይመስላል ወይም ባክግራውንድ ሂስትሪ ምን ይመስላል ብለን ስንመለከት ነጭ ሽንኩርትን ታሪክ እንደምናየው እንግዲህ ከአምስት ሺህ ዓመታት በላይ ወደ ኋላ እንደሚጓዝ አስቀምጠዋል። በተለይ ጥንታዊ ግብፃውያን ጥንካሬና ጽናትን ለመጨመር ይጠቀሙበት ነበረ ፒራሚዳቸውን የሚገነቡ ሰራተኞች በየቀኑ ይመገቡት እንደነበረ በታሪክ ተቀምጦ እናገኘዋለን። በጥንታዊቷ ግሪክ አትሌቶች እና ወታደሮች አቅማቸውን ለማሻሻል ነጭ ሽንኩርትን ይጠቀሙ እንደነበረ፣ እንዲሁም በቻይናና በህንድ ደግሞ እንደ ተፈጥሯዊ አንቲባዮቲክስ ወይም የባክቴሪያዎች መከላከያ እና የልብ ጠባቂ ተደርጎ ይከበር እንደነበረ የተለያዩ መረጃዎችን ለማየት ተችሏል። በቻይና እና በህንድ ደግሞ እንደ ተፈጥሯዊ አንቲባዮቲኮች ወይም የባክቴሪያ መከላከያ እና የልብ ጠባቂ ተደርጎ ይከበር እንደነበረ የተለያዩ መረጃዎችን ለመመልከት ችለናል። ሳይንስ አሁን ያረጋግጠው ነገር ቢኖር ጥንታዊ ፈላስፎች ቀድሞውንም የጠረጠሩት ትክክል መሆኑን ማረጋገጥ ነበር። ነጭ ሽንኩርት በእውነት ፈዋሽ መሆኑንና ኃይለኛ ወዶች የተሞላ መሆኑን ሳይንስ አረጋግጦታል ማለት ነው። ክፍል ሁለት በነጭ ሽንኩርት ውስጥ ያለው ነገር ምንድን ነው ሳይንሱ ስለዚህ ምን ይላል የሚለውን ስንመለከት ነጭ ሽንኩርት ሲደቆስ ወይም ሲከተፍ አስገራሚ ነገር በውስጡ ይከሰታል ይህም አሊን የሚባል ውህድ ወደ አሊሲን ይቀይራል። ይህም ለነጭ ሽንኩርት አስማት ቁልፍ የሆነ ንጥረ ነገር ነው። አሊሲን እንግዲህ ለጠንካራ ሽታው ተጠያቂ ቢሆንም እንኳ ለጸረ ባክቴሪያ፣ ለጸረ ፈንገስ እንዲሁም ለጸረ ቫይረሶች ከፍተኛ ጥቅምና መድኃኒት ጭምር መሆኑን ለመረዳት ተችሏል። በጆርናል ኦፍ ኒውትሪሽን እና በክሊኒካል ማይክሮባዮሎጂ ላይ በተደረጉ ጥናቶች መሰረት አሊሲን ጎጂ ባክቴሪያዎችን እና እንዲያውም አልፎ ተርፎ አንዳንድ ቫይረሶችን ለመግደል ከፍተኛ የሆነ ኃይል እንዳለው አስቀምጠዋል። አሊሲን የበሽታ የመከላከል ስርዓት ወይም ኢሚዩኒቲ ሲስተም ምርጥ ጓደኛና የበሽታ ጠላት ነው ማለት ይቻላል። ክፍል ሶስት የነጭ ሽንኩርት የጤና ጥቅሞችን ስንመለከት፣ እንግዲህ የነጭ ሽንኩርትን አስገራሚ የጤና ጥቅሞች የተወሰኑትን ለመዘርዘር ያክል፣ አንደኛ የበሽታ የመከላከል ስርዓትን ወይም የኢሚዩኒቲ ሲስተምን ቡስት ያደርጋል፣ ያጠናክራል ማለት ነው። ነጭ ሽንኩርት ለበሽታ መከላከል ስርዓት ከሚረዱ ምርጥ ምግቦች አንዱና ዋነኛው እንደሆነ ተቀምጧል። በአድቫንስስ ኢን ቴራፒ በ2001 ላይ የወጣ ጥናት እንዳመለከተው በነጭ ሽንኩርት ተጨማሪ ምግቦች የወሰዱ ሰዎች ካልወሰዱት ጋር ሲነጻጸር በ63 ፐርሰንት ያነሰ ጉንፋን የመያዝ ድላቸው እንደሚያንስ አስቀምጠዋል። ከዚህ በተጨማሪ ነጭ የደም ሴሎችን ያነቃቃል እና የሰውነት ኢንፌክሽን በፍጥነት እንዲዋጋ ከፍተኛ የሆነ አስተዋጽኦና ጥቅም እንዳለው ተመላክቷል። ሁለተኛ፣ ልብን ይጠብቃል። ነጭ ሽንኩርት ተፈጥሯዊ የልብ ጠባቂ ወይም ዘበኛ ነው ማለት ይቻላል። የደም ግፊትን በመቀነስ ኮሌስትሮልን እንዲቀንስ በማድረግ እንዲሁም የደም የዝውውርን በማሻሻል ከፍተኛን አስተዋጽኦ እና እገዛ እንዳለው ተመላክቷል። በፍሮንታይርስ ኢን ኒውትሪሽን ላይ በ2020 በተደረገ ግምገማ መሰረት ጠንከር ያለ ወይም በደንብ የበሰለ የነጭ ሽንኩርት ቅይጥ የደም ግፊት ባለባቸው ታካሚዎች ላይ እንደ መድኃኒት ውጤታማ በሆነ መንገድ የደም ግፊትን ቀንሷል። ይህም ያለ ተጨማሪ ሳይድ ኢፌክት ወይም የጎንዮች ተጽዕኖ እንግዲህ ከፍተኛ የሆነ የደም ግፊትን በመቀነስ አስተዋጽኦ እንዳለው አስቀምጧል። ሶስተኛ የደም ስኳርን እንደሚቆጣጠር ወይም ብለድ ሱገር እንደሚቆጣጠር ተቀምጧል ማለት ነው። ነጭ ሽንኩርት የኢንሱሊን ስሜታዊነት በማሻሻል የስኳር በሽታ ላለባቸው ሰዎች ሊረዳ እንደሚችል ተቀምጧል። በእንስሳት ላይ በተደረገ ጥናቶች እና በአንዳንድ ሰዎች ላይ በተደረገ ሙከራዎች ላይ ነጭ ሽንኩርት በጾም ጊዜ ያለውን ወይም ፋስቲንግ ብለድ ሱገር የደም የስኳር መጠን እንደሚቀንስና ሜታቦሊዝምን እንደሚያሻሽል ተጠቁሟል። አራተኛ ባክቴሪያዎችን እና ቫይረሶችን ይዋጋል። ዘመናዊ አንቲባዮቲኮች ከመኖራቸው በፊት ነጭ ሽንኩርት እንደ ተፈጥሯዊ ኢንፌክሽን ተዋጊ ጥቅም ላይ ይውል እንደነበረ ተመላክቷል። አሊሲን የተባለው ንጥረ ነገር እንደ ኢኮላይ፣ ስታፊሎኮኮስ ኦሬስ እና አንዳንድ መድኃኒት የማይቋቋሙ ዝርያዎችን የመሳሰሉ ባክቴሪያዎችን በቀጥታ በመዋጋት እና በመከላከል ከፍተኛ አስተዋጽኦ እንዳለው ተቀምጧል። እንደ ካንዲዳ ያሉ የፈንገስ ኢንፌክሽኖችን ለመከላከል ይረዳ እንደነበር ተመላክቷል። አምስተኛ የካንሰር የመከላከል ምቅ ችሎታው ነው። አንዳንድ ጥናቶች ነጭ ሽንኩርትን መመገብ ከሆድና ከኮሎን ካንሰር ተገላጭነት ለመቀነስ ከፍተኛ አስተዋጽኦ እንዳሉ አስቀምጠዋል። በተለይ በብሔራዊ ባንክ ተቋም መሰረት በነጭ ሽንኩርት ውስጥ የሚገኙት የሰልፈር ውዶች ካንሰር አምጪ ንጥረ ነገሮች ለመዋጋት እና ዲኤንኤን ጥገና ለማጠናከር ከፍተኛ እርዳታ እንደሚያደርጉ አስቀምጠዋል። ምንም እንኳ መድኃኒት ባይሆኑ፣ ነጭ ሽንኩርት ካንሰርን የሚከላከል አመጋገብ አካል ሆኖ ሊሆን ይችላል ማለት ነው። ስድስተኛ እርጅናን የመከላከል እና የአንጎል ጤናን ከማሻሻል አንጻር ነው። ነጭ ሽንኩርት አንጎልን የሚከላከሉና እርጅናን የሚያዘገዩ ጸረ ኦክሲዳንት ንጥረ ነገሮችን ወይም አንቲ ኦክሲዳንት ንጥረ ነገሮችን በውስጡ ይዟል። የትውስታ መቀነስን ወደሚያስከትለው ኦክሲዳቲቭ ስትረስ በመዋጋትም ከፍተኛውን አስተዋጽኦ አለው። በጣም የበሰለ ወይም የቆየ ነጭ ሽንኩርት ቅይጥ የአንጎል ሴሎችን እንደሚከላከል እና የአልዛይመር ወይም የመርሳት በሽታ ተገላጭነትን ሊቀንስ እንደሚችል ተመላክቷል። ክፍል አራት ነጭ ሽንኩርትን በትክክል እንዴት መጠቀም እንችላለን? በተለይም ብዙ ሰው ከሚሰራቸው ስህተቶች መካከል ነጭ ሽንኩርትን በአግባቡና በስርዓት በትክክለኛ መንገድ አለመጠቀም ነው። ነጭ ሽንኩርትን እንግዲህ ከፍተኛ የሆነ ጥቅም ለማግኘት ሳይንስ የሚለውን ስንመለከት አንደኛ ከተከተፉ ወይም ከተደቆሱ ወይም ከተደቀቁ በኋላ ለአስር ደቂቃ ያህል እንዲቀመጥ ማድረግ ነው። ይህም አሊሲን እንዲፈጠር ከፍተኛውን አስተዋጽኦ አለው። ሁለተኛ ከመጠን በላይ አለማብሰል ነው። ከፍተኛ ሙቀት እንግዲህ አክቲቭ የሆኑ ውህዶችን እንዲጠፉ ያደርጋል። ስለዚህ ጥቅሙ ሊቀንስ ይችላል። ሶስተኛ ከፍተኛ ጥቅም ለማግኘት ጥሬውን መብላት ወይም ትንሽ ብቻ ማብሰል ይመከራል። አራተኛ ለሽታ ወይም በተለይ ሆዳቸው የማይመቻቸው ሰዎች ካለ ደግሞ በደንብ የቆየ የነጭ ሽንኩርት ቅይትን መጠቀም በጣም ጥሩ ነው። እዚህ ጋር አንድ ጠቃሚ ምክር፣ ለተፈጥሯዊ ጉንፋን መድኃኒት ጥሬ ነጭ ሽንኩርትን ከማርጋ ቀላቅሎ መጠቀም ይመከራል ማለት ነው። ወይም ደግሞ ለልብ ጤና ማጣፈጫ የተደቆሰ ነጭ ሽንኩርትን በወይራ ዘይት እና በሎሚ ላይ ጨምሮ መጠቀም ይቻላል። ክፍል አምስት ጥንቃቄዎች ምንድን ናቸው? በተለይ ነጭ ሽንኩርት ኃይለኛ ነው ግን ፍጹም መድኃኒት አይደለም። ልብ ሊሏቸው የሚገቡ ነገሮች ስንመለከት ከመጠን በላይ ነጭ ሽንኩርትን መመገብ የሆድ ህመም ወይም ሆድና ለመመቸት እንዲሁም መጥፎ የአፍ ሽታ ሊያስከትል ይችላል። ሁለተኛ ደምን ሊያቀጥን ይችላል። መድኃኒቶችን የምትወስዱ ከሆነ ደግሞ በተለይ ከሀኪም ጋር ማማከል ይኖርባቸዋል ሶስተኛ የነጭ ሽንኩርትን ተጨማሪ ምግቦችን መለየት ነው በተለይ የተለያዩ የነጭ ሽንኩርት ዝርያዎች ስላሉ አሊሲን ያለበትን የነጭ ሽንኩርት በደንብ በመመልከት መጠቀም ይኖርባቸዋል እንግዲህ ነጭ ሽንኩርት ሁሉንም በሽታዎች ማዳን አይችልም ግን ለጤናማ አኗኗር ዘቤ ታላቅ የሆነ ቁልፍና ድጋፍ እንዳለው ግን መዘንጋት የለባቸውም ከጥንታዊ ቤተ መቅደሶች እስከ ዘመናዊ ላቦራቶሪዎች ድረስ ነጭ ሽንኩርት የጊዜን ፈተና በመቋቋም እንግዲህ ይቀጥላል ማለት ነው። ተፈጥሮ ብዙውን ጊዜ ምርጥ መድኃኒት እንዳላት ማረጋገጫ ከሆኑት አንዱ ነጭ ሽንኩርት ነው። ኃይለኛ እና በቤት ውስጥ የሚገኝ በቀላሉ መመገብ የምንችለው አይነት መድኃኒት ነው። ስለዚህ በሚቀጥለው ጊዜ ምግባችሁን ስታበስሉ ነጭ ሽንኩርትን መዝለል የለባችሁ። የዛሬ መረጃ ይንን ይመስላል። ስለዚህ ይንን ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። እንዲሁም ለሌሎች ወላጆች እንዲደርስ ደግሞ ቢያንስ ለአምስት ሰው ሸር አድርጉ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉ። እንዲሁም እንዲሰራላችሁ የምትጠይቁትን ኮሜንት ላይ ያስቀምጡ። ስለተከታተላችሁ እንዲጋርግ እናመሰግናለን። በሌላ ቪዲዮ እንገናኝ። ደና ሆኑ።